አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የድሪምቱብ ቤተሰቦች ቤተሰቦቼ፣ እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ የማስደምጣችሁ ጣፋጭ ነገር በእስልምና አተረጓጎም ወይም ተፍሲር መሰረት በአብዛኛው እንደ መልካም ራዕይ ወይም ሩእያ ይቆጠራል። በጎ ነገሮችም አሉት። ጣፋጭ ነገር የመብላት ትርጉም በጥንታዊ የእስልምና የህልም ተርጓሚዎች እንደ ኢማም ኢቢን ሲሪን አጠቃላይ በሙስሊም ሊቃውንት ትርጓሜ መሰረት አንደኛ፣ ደስታና እርካታ ወይም ጆይ ኤንድ ሃፒነስ ያመለክታል። ይህ ማለት በህይወት ውስጥ ደስታን፣ እርካታን እና ሰላም ማግኘትን ያመለክታል። ምናልባትም ለህልም አላሚው በቅርብ ጊዜ ውስጥ ደስታ እንደሚኖር ወይም የአይምሮ ሰላም ማግኘቱን ያመለክታል ማለት ነው። ሁለተኛ መልካም ንግግርና እውቀት ወይም ጉድ ስፒች ንድ ኖውሌጅ። ይህ ማለት ጣፋጭ ነገር በህልም መብላት ምላስን ያጣፍጣልና፣ ይህ ማለት መልካም ንግግርን፣ የሃይማኖት እውቀት ለምሳሌ ቁርአን ወይም ሀዲስን በደንብ መማር ወይም በአንደበት ርቱዕነት ምክንያት የሚገኝ ስኬትን ሊያመለክት ይችላል። ሶስተኛ ትርፍና ሲሳይ ወይም ፕሮፊት ኤንድ ርዝቅ ትርጉሙ ደግሞ በተለይም በአንድ ስራ ላይ የሚገኝ ሰው ብርቅዬ ትርፍ ወይም ከማይጠበቅ አቅጣጫ የሚመጣ ሲሳይ ወይም በጎ ርዝቅ ሊሆን ይችላል ማለት ነው። አራተኛ ምኞት መፈጸም ወይም አችቭመንት ትርጉሙ ለረጅም ጊዜ ህልማላሚ ሲጠብቀው የነበረው ምኞት ወይም ጥረት መሳካቱን ያመለክታል ማለት ነው። አምስተኛው አምስተኛውና የመጨረሻው የኢማን ጣፋጭነት ወይም ስዊትነስ ኦፍ ኢማን ትርጉሙም አንዳንድ ሊቃውንት ጣፋጮች በአጠቃላይ የኢማን ወይም የእምነት ጣፋጭነትንና ደስታን ምልክት እንደሚሆን ይናገራሉ። ይሁን እንጂ የህልሙ ትርጉም ትክክለኛ ውሳኔ የሚወሰነው በህልም አላሚው እና በሁኔታው ላይ ሊሆን ይችላል ማለት ነው። ለምሳሌ ህልማላሚው ጣፋጩን በደስታ እየተመገበ ከሆነ ይህ ማለት አወንታዊና በቅርቡ የሚመጣ ስኬትን ሊያመለክት ይችላል ማለት ነው። ሌላው ደግሞ መጥፎ ጣዕም ያለው ማለትም ጣፋጭ ነው ተብሎ ወይም በጣፋጭነት ስም ቢበላም ጎምዛዛ ወይም ቆምጣጣ ከሆነ ጣዕሙ ትርጉሙ ወደ ሌላ አቅጣጫ ሊሄድ ይችላል። ይህ ደግሞ ምናልባት በህልም አላሚው ንግግር ችግር ሊመጣ ወይም ትንሽ ፈተና ሊከሰት እንደሚችል ያመለክታል። ህልሙ ጣፋጭን ለሌላ ሰው መስጠት ከሆነ ደግሞ ምናልባትም አንድ ህልመኛ ለቤተሰቡ፣ ለጓደኞቹ ጣፋጭ ሲያከፋፍል ከሆነ ወይም ሲሰጥ ከተመለከተ ይህም እንደ ህልም አላሚው የትዳር ሁኔታ የተለየ ትርጉም ቢኖረውም፣ ግን እንዳጠቃላይ ሰው ለህልም አላሚው በህብረተሰቡ ወይም በሰዎች መካከል መልካም ግንኙነትንና ፍቅርን መመስረትን ያመለክታል። በእስልምና አተረጓጎም ጣፋጭ ማየትም ሆነ መብላት በአጠቃላይ በጣም መልካምና የብስራት ምልክት ተደርጎ ይቆጠራል። አላሁ አለም። ከዚህ በመቀጠል ደግሞ ኬክን በተለያየ ነገር ማየት ምን ሊሆን እንደሚችል አብረን እናያለን። ለምሳሌ በኬኮ ላይ አበባ፣ ሻማ፣ ጽሁፍ ወይም ፊደል ጋር ሲመጣ ያለው ትርጓሜ የተለየ ነው እና በእስልምና የህልም ትርጓሜ መርሆች ወይም ደግሞ ታዕቢር መሰረት፣ እያንዳንዱ ምልክት በህልሙ ላይ የሚጨምረው ትርጉም አለው። ይህንን አብረን እናያለን ማለት ነው። ኬክ በህልሙ ውስጥ ሲሳይ ወይም ስኬት ሲወክል አብረውት የሚመጡት ነገሮች የዚያን ስኬት ባህሪና ጊዜ ይገልጻሉ ማለት ነው። አንደኛ ኬክ ከአበባ ጋር ከመጣ ደስታንና ክብርን ሊያመለክት ይችላል። አበባ ወይም ፍላወር በህልም ሲታይ አበባዎች ውበትን፣ ንጽህናን፣ ደስታን፣ ጥሩ ስምን እና በጎ ስሜትን ይወክላሉ ማለት ነው። ትርጉም ደግሞ መልካም ዜና ወይም ክብርን ያመለክታል የምታገኘው ማለት ህልም አላሚ የሚያገኘው ስኬት ወይም ሲሳይ ወይም ደግሞ ጉዞ ሊሆን ይችላል፣ ጋብቻ ሊሆን ይችላል። የትኛውን በህልመኛው ህይወት ውስጥ እንደ ህልመኛው ህይወት የተለያየ ትርጉም ይኖረዋል ማለት ነው። እና ለሲንግል ሰው ለምሳሌ ጋብቻ ሊሆን ይችላል፣ የሚጓዝ ጉዞ ሊሆን ይችላል። እንደዚህ አይነት ነገር ማለት ነው። እና በከፍተኛ ደስታ የታጀበ ይሆናል ማለት ነው፣ ያ የሚያገኘው ስኬት ወይም ሲሳይ ማለት ነው። እና በሰዎች ዘንድ ጥሩ ስምና አድናቆት የሚያስገኝ ይሆናል ማለት ነው። አንዳንዴም በቅርብ ጊዜ ጋብቻን ወይም ደግሞ የቤተሰብ መስፋፋትንም ሊያመለክት ይችላል፣ ያላገባ ከሆነ ወይም ሲንግል ከሆነ ማለት ነው። ውዶች፣ እስካሁን እያነበብክ ያለሁት እንግዲህ ስለ ጣፋጭ አጠቃላይ ለማለት እወዳለሁ። ማለትም ላላገቡ ጋብቻን፣ ለሚወል መውለድ ለሚፈልጉ ልጅን መጓዝ ለሚፈልጉ ጉዞን፣ ንግድ ለሚፈልጉ ደግሞ የንግድ ስኬትን። እንደዚህ ከምንፈልገው ዓላማ ጋር ወይም አንገብጋቢ ብለን ግንባር ቀደም ብለን በህይወታችን ውስጥ እየጣርንለት ያለውን ህይወት ያለው ሁኔታ ቢወክልም ለአጠቃላይ ሰው ብዬ ነው የማነባው ማለት ነው። ላላገባና ላገባ ብዬ አልከፋፈልኩም እና ሁለተኛ ደግሞ ኬክ ከሻማ ጋር ከመጣ ምን ሊሆን እንደሚችል አብረን እናያለን። ሻማ ጋር ከመጣ ብርሃንና ምኞትን ሊያመለክት ይችላል ማለት ነው። ሻማ ማለት ብርሃንን፣ መመሪያን፣ እውቀትንና ረጅም ዕድሜን ይወክላል። ሻማ ማጥፋት ደግሞ የልደት ምኞትን መግለጫ ሊሆን ይችላል ማለት ነው። ኬክ ከሻማ ጋር ሲታይ ማለት ነው መመሪያ ወይም ሄዳያ ይሆናል ማለት ነው። ይህ ማለት እውቀት ወይም በጨለማ ውስጥ ያለ ብርሃን ምልክት ሊሆን ይችላል ማለት ነው። ትርጉሙ ግለሰቡ በቀና መንገድ ላይ መሆኑን ወይም ደግሞ ለህይወቱ አስፈላጊ መመሪያና እውቀት እንደሚያገኝ ያመለክታል። ሻማ ሲበራ ማየት ረጅም እድሜ እና በስኬት የተሞላ የህይወት ጎዳናን ያሳያል። የሻማ መብራት የተሟላ አላማ ወይም ምኞት መፈጸም ምልክት ሊሆን ይችላል። ሶስተኛው ደግሞ ኬክ ከጽሑፍ ወይም ከፊደል ጋር ከታየ ነው። ጽሑፍ ወይም ፊደል ማለት ነው ግልጽ ምልክት፣ ማስጠንቀቂያ ወይም ደግሞ መረጃ ሊሆን ይችላል። ትርጉሙ ለግለሰቡ ግልጽና የተወሰነ መልእክት ሊያስተላልፍ እየሞከረ ነው ማለት ነው። ፊደሉ የሚመጣው ሲሳይ ወይም ደግሞ እድል ምንጩ የሆነ ሰው ስም ወይም ደግሞ መጀመሪያ ሊሆን ይችላል ማለት ነው። የዛ ክስተት መቼ እንደሚሆን ጊዜን ወይም ደግሞ ቦታን የሚወክል ፊደል ሊሆን ይችላል። ሌላው ደግሞ ለምሳሌ ኤ የሚል ፊደል ቢኖረው ማለት ነው። ለምሳሌ በኬኩ ላይ ኤ የሚል ጽሑፍ ከመጣበት ማለት ነው እንደ አጀማመር ሊወሰድ ይችላል። ይሄ ማለት ጅምር ወይም ደግሞ አውራ ወይም አንደኛ ምርጥ ተብሎ ሊተረጎም ይችላል ማለት ነው። ሌላው ደግሞ በኬኩ ላይ ቁጥር የሚያካትት ከሆነ ለምሳሌ አንድ ሰው የ14 ዓመቱ እድሜውን እያከበረ ሊሆን ይችላል። ወይም ደግሞ እንደዚሁ ኬኩ ላይ 14 ቁጥር እንደተጻፈ የሚያይ ከሆነ ምን ሊሆን እንደሚችል አብረን እንይ። በኬኩ ጋር ወይም ደግሞ ከኬኩ ላይ ቁጥር 14 ከተጻፈ ማለት ነው። በቁጥር ውስጥ የተካተተ ጊዜ ወይም ደግሞ ብዛት ትርጉም ሊሆን ይችላል። የማለት አሁንታዊ ክስተት የሚፈጸምበት የጊዜ ገደብ 14 ቀን ወይም ደግሞ 14 ወር ወይም የሚበረከትበት መጠን የሰባት እጥፍ ብዛት ሊያመለክት ይችላል፣ ማለት ነው። ማለት የህልም አላሚው ስኬት ሙሉ በሙሉ ተጠናቆ የሚታይበት ጊዜ ሊሆን ይችላል፣ ወይም የህልም ወርሃዊ ምልክት ሊሆን ይችላል። ያ ማለት አስራ አራት ሙሉ ጨረቃ የምትታይበት የእስልምና ወር ማለትም ሂጅራ ቀን ነው። ይህ ማለት ደግሞ ብርሃንና የሙሉነት ምልክት ሊሆን ይችላል። ያ ማለት የህልም አላሚው ሁኔታ ወይም ጉዳይ ሙሉ በሙሉ ብርሃንና በይፋ ይፈጸማል ማለት ነው በአጠቃላይ እዚህ እነዚህ ሁሉ ምልክቶች የሚመጡት ሲሳይ የአላህ በረከትና ግልጽ የታጀበ መሆኑን ያረጋግጣሉ ማለት ነው እና ከዚህ በመቀጠል ደግሞ የኬኩ ቀለማት ትርጉም ይሰጣል ወይ ይህንን አብረን እናያለን ማለት ነው አዎ ይሰጣል የኬኩ ቀለማት ትርጉም ይሰጣል። ለዚህም ነው ህልም ለአንድ ሰው አንድ ህልም ለሁለት ሰው የተለያየ ትርጉም አለው የሚባለው ማለት ነው። ከኬክ ቀለማቶች ውስጥ መጀመሪያ ቀይ ኬክ ብናይ ማለት ነው በቀይ ክሬም የተሰራ ኬክ ብናይ ምን ሊሆን ይችላል? ደስታና ፍላጎት ሊሆን ሊያመለክት ይችላል። ትርጉሙ ደግሞ ቀይ ቀለም ፍላጎትን፣ ምኞትን፣ ደስታንና ፈጣን ስሜትን ይወክላል ማለት ነው። መልእክቱ ደግሞ ይህንን ህልም ስናይ ሊያስተላልፋልን የፈለገው መልእክት የምናገኘው ወይም ህልም አላሚ የሚያገኘው ሲሳይ ወይም ስኬት በጣም የሚፈለግና በስሜት የተሞላ ደስታን የሚያመጣ ነው ማለት ነው። አንዳንዴም ከጤናማ ግንኙነት ወይም ፍቅር ጋር የተያያዘ ብስራት ሊሆን ይችላል ማለት ነው። ኬኩ ቢጫ ቢሆንስ? የኬኩ ቀለም ቢጫ ወይም በቢጫ ያሸበረቀ ከሆነ እውቀትና ጥንቃቄን ሊያመለክት ይችላል ማለት ነው። ይህ ትርጉም ምንድን ነው? ቢጫ ቀለም እውቀትን፣ ጥበብን፣ ወይም አንዳንድ ጊዜ በሽታን፣ ጭንቀትን ሊያመለክት ይችላል ማለት ነው። መልእክቱ ምንድን ነው? ይህ ስኬት ከማገኘቱ በፊት ጥንቃቄና እውቀትን መፈለግ እንዳለበት የሚመክረው ህልም ነው ማለት ነው። ሲሳዩ በእውቀትና በጥበብ የተገኘ እንደሚሆንም ሊያመለክት ይችላል ማለት ነው። በህልሙ ሁኔታ ውስጥ በጎ ከታየ እውቀትን ብቻ ይወክላል ማለት ነው። ሌላው ደግሞ ጥቁር ኬክ ከሆነ ወይም በቸኮሌት የተሰራ ኬክ ከሆነ ሀብትና ታላቅነትን ሊያመለክት ይችላል ማለት ነው። ይህ ትርጉም ምንድን ነው? ጥቁር ቀለም ታላቅነትን ሀብትንና ክብርን ያመለክታል ማለት ነው። መልእክቱ የህልም አላሚ የሚያገኘው ሪዝቅ ወይም ሲሳይ ትልቅ የገንዘብ ሀብት ወይም በሰዎች ዘንድ የሚሰጥ ታላቅ ክብርና ስልጣን መሆንን ሊያመለክት ይችላል ማለት ነው። ሌላው ነጭ ኬክ ነው። ነጭ ኬክ የሚያመለክተው ወይም በነጭ ክሬም የተሰራ ኬክ የሚያመለክተው ንጽህናንና ሀላልን ሊያመለክት ይችላል። ትርጉሙ ደግሞ ነጭ ቀለም ንጽህናን፣ ሀላልን፣ ወይም ህጋዊ ምንጭን እና ሰላምን ይወክላል ማለት ነው። ስለዚህ የዚህ ህልም መልእክት የሚገኘው ደስታ ወይም ሲሳይ ከጥንካሬ ከጥርጣሬ እየጸዳና ሙሉ በሙሉ በሃላል መንገድ የተገኘ መሆኑን ያረጋግጣል ማለት ነው ነው ሌላው አረንጓዴ ኬክ ከሆነ ወይም በአረንጓዴ ቀለም ያሸበረቀ ኬክ ከተመለከትን ማለት ነው፣ ትርጉሙ አረንጓዴ ቀለም በረከትን፣ ደህንነትን፣ ተፈጥሯዊነትና የእስልምና መረጋጋትን ሊያመለክት ይችላል ማለት ነው። ሁልጊዜ ጊዜም የምለው በእስልምና አተረጓጎም ውስጥ አረንጓዴ ቀለም አወንታዊ እንጂ አሉታዊ ትርጉም የለውም ብያለው። ግን ይህን ስለሁን በኬክ ውስጥ ስናይ፣ አረንጓዴ ቀለም ያለው ኬክ አይተን ግን የተበላሸ ወይም የማይጣፍጥ ከሆነ አረንጓዴ የሚያመለክታቸው የሚወክላቸውን ነገሮች አስመልክቶ የሚመጣ ፈተና ወይም ችግር ያመለክታል ማለት ነው። ይህ መልእክት ምንድን ነው? አረንጓዴው ኬክ የታየበት ህልም መልእክቱ በጣም በጎ ምልክት ነው የሚገኝ ህልም አላሚ የሚያገኘው ሲሳይ በአላህ በረከት የተሞላና በጤናና በመረጋጋት የታጀበ ይሆናል ማለት ነው። እሺ ከዛ በመቀጠል ደግሞ ኬኩ ቡኒ ወይም ደግሞ ብራውን ከሆነ በእርግጥ ይሄ ኬክ ቡኒ የሚለውን ላይወክል ይችላል እና ያ ማለት ምንድነው ትርጉሙ? ቡኒ ወይም ቡናማ ቀለም ያለውን ኬክ መመልከት ትርጉሙ ቡናማ ቀለም የምድርን የተግባርንና ዘላቂነትን ሊያመለክት ይችላል ማለት ነው። ስለዚህ የህልሙ መልእክት ምን ይሆናል? ስኬቱ ጠንካራ መሰረት ያለው ዘላቂና በጠንካራ ስራ የተገኘ መሆኑን ያሳያል ማለት ነው ነው ህልሙ በአጠቃላይ የኬኩ ቀለም ማለት ነው፣ መልካምነትና ሲሳይ ምን አይነት ባህሪ እንደሚኖረው የሚጠቁም ይሆናል ማለት ነው፣ እንደ ቀለም የቀለሙ ባህሪ ምክንያቱም ኬክ ደስታን መልካምነትን ሲሳይን ካመለከተ ቀለሙ ደግሞ ያ መልካም ነገር ወይም ሲሳይ ወይም ደግሞ ሰላም የሚወከለው በእንደዚህ አይነት መስፈርት እንደሆነ እየነገረ ነው ማለት ነው። እንደ ኬኩ ቀለም ማለት ነው። ከዛ ቀጣይ ደግሞ እና የመጨረሻው ማለት ነው ፒንክ ከለር ኬክ ካ የሚል ሊሆን ይችላል ፒንክ ወይም ደግሞ ዛህሪ የምንለው ማለት ነው ፒንክ ቀለም የደስታ የገርነት፣ የምቾት የርኅራሄና የጥሩ ጤንነት ምልክት ተደርጎ ይወሰዳል ማለት ነው። ስለዚህ የዚህ ህልም መልእክት ምን ሊሆን ይችላል? ይህ በጣም አዎንታዊ መልእክት ነው። ህልም አላሚ የሚያገኘው ሲሳይ ወይም ደግሞ ደስታ በገርነት የመጣ ምቹና የልብ እርካታን የሚያመጣ ይሆናል ማለት ነው። ቀይ ቀለም ከፍላጎት ጋር ሲነጻጸር፣ ፒንክ መረጋጋትን መረጋጋትንና ሰላማዊ ደስታን ያመለክታል። እንዲሁ የወጣቶች ስኬት ወይም ደግሞ በፍቅር ላይ የተመሰረተ ሀላል ግንኙነት መጀመርን ሊያመለክት ይችላል ማለት ነው። አላሁ አለም በኬኩ ላይ ሀፒ በርስ ደይ የሚል ወይም ደግሞ መልካም ልደት የሚል ማለትም የልደት አከባበር ኬክ ከተመለከትም ሊሆን ይችላል። ይህ ማለት ቀጥተኛ ትርጉም አለው። ቀጥተኛው ትርጉም ምንድን ነው? ልደት ማለት አዲስ ጅምርና አዲስ ምዕራፍ ማለት ሊሆን ይችላል ማለት ነው። የህልሙ መልእክት ምንድን ነው? አላህ ሱብሃነሁ ወተዓላ በህልም አላሚ ህይወት ውስጥ ትልቅና አዲስ ምዕራፍ እንደሚጀምር የሚያሳይ ብስራት ነው ማለት ነው። ለውጥ ይህ ማለት የነበረው የችግር ጊዜ አልፎ ወደ ተሻለና ወደታደሰ ህይወት ይሸጋገራል ማለት ነው። ለምሳሌ የጉዞ ስኬትና አዲስ ምዕራፍ መጀመርን ሊያመለክት ይችላል ማለት ነው። ወይም ደግሞ በረከት ይህ አዲስ ጅምር በደስታና በጤንነት የታጀበ እንደሚሆን ያመለክታል ማለት ነው። ሌላው መልካም ስኬት የሚል ጽሑፍ ካለበት ማለትም አንድ ሰው የሆነ ነገር ተሳክቶለት የደስ ደስ እያከበረ ከሆነስ ማለት ነው። ይህ ማለት ቀጥተኛ ትርጉሙ የፍላጎት ወይም የጥረቶች ፍሬ ማፍራትን ያመለክታል። የህልሙ መልእክት ማለት ነው ህልም አላሚው አሁን ባለበት። ሌላው ደግሞ መልካም ስኬት ወይም ደግሞ የስኬት እንትን ከተደረገ ማለት ጽሑፍ ያለው ወይም ደግሞ ስለ ድል የሚደረግ ደስታ ከሆነ ወይም ደግሞ ለድል የተዘጋጀ ኬክ ከተመለከት ምን ሊሆን እንደሚችል አብረን። ይህም ቀጥተኛ ትርጉም አለው። የፍላጎት ወይም የጥረቶች ፍሬን ያመለክታል ማለት ነው። ያ ማለት ህልም አላሚው አሁን ባለበት የህይወት ጎዳና ላይ ለምሳሌ አንድ የጉዞ እቅድ ቢኖረው የጉዞ እቅዱ ስኬት ማረጋገጫ ሊሆን ይችላል ማለት ነው። ያ ማለት ያ ስኬት ላይ የደረሰበት ነገር በችግርና በትግል ውስጥ ቢሆንም በመጨረሻ ግን በድልና በክብር የሚጠናቀቅ እንደሚሆን እየነገረ ነው ማለት ነው። በረከት የሚገኘው በረከት እና ሲሳይ መልካም ወይም ሀላል የተመሰገነ ይሆናል ማለት ነው። አንድ ህልማላሚ አላህ ወይም ደግሞ የፈጣሪው ስም ተጽፎበት ቢያይስ ወይም የተውሂድ ጽሁፍ ቢያይስ ግዴታ አላህ አይደለም። ላይላ ላ ሊሆን ይችላል። አላሁ አክበር ሊሆን ይችላል። አላሁ ወኪል ሊሆን ይችላል። የተለያየ የትኛውንም የተውሂድ ቃል ወይም ደግሞ የእምነት ቃል ተጽፎበት ብንመለከት፣ ይህ ማለት እዝነትና ጥበቃን ያመለክታል። ይህ ማለት በጣም ትልቅ ምልክት ነው። የሚያገልም አላሚ የሚያገኘው ደስታ ወይም ስኬት በአላህ እዝነትና ቀጥተኛ ድጋፍ የተገኘ መሆኑን ያረጋግጣል። ተወኩል ወይም ደግሞ መመካት ሊሆን ይችላል። ሕይወት በሙሉ በአላህ ጥበቃ ስር እንዳለና ሁልጊዜም በእሱ ላይ በመመካት ወይም በመተማመን ተወኩል በማድረግ መቀጠል እንዳለብን እየነገረን ሊሆን ይችላል። እናም ይህ ጽሑፍ ያለበት በአጠቃላይ በኬክ ላይ ያለው ጽሑፍ የደስታ ወይም የስኬት ምንጭ ከአላህ ዘንድ መሆኑን እና በቅርብ አዲስ እና የተባረከ ምዕራፍ እንደምንጀምር እያበረታታን ነው ማለት ነው። ግልጽ የሆነ ብስራት ነው ማለት ነው። አላሁ ውድና የተከበራችሁ የድሪምቱ ቤተሰቦች፣ የዛሬ ቪዲዮ ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ስለመጥፋቴና አሁንም ስላለው የድምጽ ጥራት በጣም ይቅርታ ማለት ነው ወደ ትክክለኛው አፍያ እስከምመለስ ድረስ እናንተንም በያላችሁበት አላህ ይጠብቃችሁ፣ እኔንም እንደዛው ማለት ነው። አሰላሙ አሌይኩም ወረሀመቱላሂ ወበረካቱ።